የዛሬው ቀን በጣም ከባድ ነው። ለሄሉ ማለት ነው እንግዲህ፣ ሄሉ በዚህ ዲፕሬሽን ውስጥ ገብታ መጠጥ ጀምራለች። ምክንያቱም በቃ የሰው ልጅ በጣም የምትወዱና በጣም የምታፈቅሩ አፍቃሪ ልበት ሲኖራችሁ እንደዚህ ነው የምትሆኑት። አንዳንዶቻችሁ አላችሁ፣ ባለፈውም ስትናገሩ ነበር። ምን ማለትሽ ነው? እንዴት ለወንድ ልጅ ዝቅ ትላለች ብላችኋል። ይህን እኮ በረሃችሁ ላይ ቢሆን ይሄ ነገር ራሃችሁ ላይ ቢሆን ምንድን ነው የምታደርጉት? ችግር የለውም ፍቅር ችግር የለውም እያላችሁኝ እኮ ጥልቅ ስሜት ሳይኖራችሁ አፈቅራለሁ ብላችሁ የምትሸውዱ የከንፈር ሸዋጆች ትሆናላችሁ እንጂ ከልብ የሚያፈቅር ጊዜ ውስጥበታል። እውነት የምላችሁ አነወሻሽ ሴቶች የእውነት አንዳንዶቻችሁ የተረዳችሁ አላችሁ። ቴንኪዩ በጣም ለምትሰጡኝ ኮመት ለምትሰጡኝ ሐሳብ፣ በቃ ብዙ ነገር ለምትሉኝ፣ ለምታበረታቱኝም እንደዚሁ የኔን ስለኔ የሆነ ነገር በሙሉ በምናገረው ለምትሰጡኝ ሐሳብ ሳላመሰግናላልክም። በመቀጠል ሴት ልጅ እንዴ ስታፈቅር እውርነት ትባላለች እኮ ስታፈቅር እውር ናት። ለዛ እኮ ነው ወንድ ልጅ ችግር የለበትም። እየፈለገሽ እንኳን ቢሆን ጊዜ ይፈጅበታል። ይቅርታ ለማለት ጊዜ ይፈጅበታል። መሸነፍን አይፈልግም። እንደ ሴት ጎልቶ አያሳይም። ወንድ ልጅ ሲያለቅስ ከአይኑ እንባ ሲወጣ አይታችሁ ታውቃላችሁ እንዴ? ሴት ልጅ እኮ ስታለቅስ ቶሎም በዋ መጥቶ አሳውቃ እንደ ደማች፣ እንደ ተከፋች እንደተሰበረች ራሷን እንደምታሳዝን አሳይታ ነው። ማሳየት ባትፈልግም ያስታውቅባታል ሴት ልጅ ወንድ ልጅ ግን እንደዚህ አይደለም። ምክንያቱም ወንድ ልጅ ሲያለቅስ ከአይኑ እምባስ የወጣው አይተናል ካላችሁ ኮመንት አርጎልኝ። ሊናደድ ይችላል እልህ ሊይዘው ይችላል። ወንድ ልጅ ኦፍኮርስ እልህ ይዘዋል፣ ይናደዳል። ይሄን እኮ እየፈለጋት እኮ ነው እኔ ይፈልጋታል ብዬ ነው ማስበው እየፈለጋት ግን እንደዚህ እንድትሆን ይፈልጋል። እወድሃለሁ፣ አፈቅርሃለሁ፣ ለአንተ እሞትልሃለሁ፣ ለአንተ እንደዚህ ሆኖላለሁ፣ ራሴ እንደዚህ አረጋለሁ ብላ ስታሳየው እሱ ደስተኛ ነው የሚሆነው። በቃ እህት እንዳለችው እዚህ ጋር እናት ኖራው፣ እናት ሴት እንደሆነች ቢያቅ ሴት ልጅ ነው አይጎዳም። የሴት ልጅ መሰበር እንደዚህ ድረስ አይጠብቅም። እውነት ፍቅር እውነት ፍቅር ሲኖረው ማለት ነው በያትም ልቡ ተሰብሮ ይመለስ ነበረ፣ ግን እንደዛ አይደለም። ሄሉ መኪና ውስጥ እየገባች እያለ ከዚህ በላይ መመለስ የነበረበት ሰው ነበረ። ደውሎ ለጽናናት ይገባ ነበር፣ እንዴት ሆንሽ? ምክንያቱም ተረብሻ እንደሆነ ዲፕሬሽን ውስጥ እንደሆነች እያወቀ አልደወለላትም። ቢደውልላት እጅቷ እንደዚህ ነበር። እንዴ ላናግርሽ፣ እሺ ለመጨረሻና ለአንድ ጊዜ እንኳን አላለም በቃ አንቺ እኮ እንትን ብለሽ ነበረ ይህን ፈልገሽ ነ ሹ ምናምን ነገር ምን አስቸኮለ? ጥያቄን እንኳ አልሰማሃትም እኮ የጊዜ ጉዳይ ነው እንጂ እሷም እኮ አንተ እንዳያስከው መያዝ አያቅታትም። የጊዜ ጉዳይ ነው። ከልብ ስላፈቀረች ከአንዱ ትቶ አንዱ ጋር መሄድ አንችልበትም። እንደናንተ ወንዶች ባጣቆይ ምናምን የምናደርገው ሴቶች የሉንም ወንዶች የሉንም። አንዱ ጋር ስጠላ አንዱ ጋር የምትሮጥ ሴት የለችም በዚህ ምድር ላይ ይሄ ነው ችግሩ። ቲ በጣም ያሳዝናል፣ በነት ያሳዝናል። ስለዚህ አሁንም ቢሆን እኔ ፍቅረኛ የለኝ የድሮ ወይነች ብለህ ከሷ ጋር ያለውን ነገር ሳጨርስ እሷም አለች ተሰብሬ ነበር። ምን ብዬ ነበር ሲደውልኝ ሩጭ የመጣውኝ ነገስ እንደሚሰብርሽ በምን ታውቂያለሽ? ዛሬ ነው ያለሽ፣ ተከፍቶ ስለሆነ ነው ነው ያለሽ እኮ ደብሮታል፣ ተከፍቷል፣ ዲፕሬሽን ውስጥ ነበር። ወዲያው ደግሞ አንቺ እንደምትመላለሽ በህይወት ውስጥ ስላለ ስለሚያቅ፣ መጽናኛውና መሸጋገሪያው እንደሆን ስለሚያቅ ጠራሽ፣ አንቺም እንዳልሽው ፍቅር ስላለብኝ ስላልወጣልኝ፣ እየተጠባበቅው ስለነበረ መጣሽ ነገ ይጣላና ይደውልልኛ ብለሽ እያሰብሽ ስለነበር መጣሽ ገባሽ ያ ነው እየተከሰተ ያለውና ያሳዘና በጣም በእውነቱ እና በጣም እንጃ እና አንዳንዶቻችሁ ደግሞ አላችሁ ጊዜሽን በማይሆን ወንድ አታባክኝ ራስሽን ሁኚ ቆፍጠንበይ ያው በሴት ልጅ ሴት ልጅ እድሜዋ እንደዚህ ይሄዳል። እድሜያችን የሚያስኬዱት እኮ እነዚህ ሰዎች እኮ ናቸው። እንደ እነዚህ አይነቶቹ እየመጡ አራት ዓመት፣ አምስት ዓመት፣ ስድስት ዓመት ቁጭ ብላችሁ እንጠብቃችኋለን እድሜያችንን ሙጭጭ ካደረጉ በኋላ ጥለውት ይሄዳሉ። በቃ ስድስት አመት፣ ሰባት አመት ያፈቀራት ሴት እንትቶ ሌላ ደግሞ ፍለጋ ይሄዳል። እያንዳንዷ ሰከንድ ማለት ነው ለምታደርጉት ዋጋ እያንዳንዱ አይመስላችሁም እንጂ በምድር ላይ በሰማይ ላይ እንደምትጠየቁ እወቁት። ሴት ልጅን እያንዳንዷን የምታሰቃዩትን ለእናንተ እየከፈለችው መስዋዕትነት፣ እያንዳንዷን ፈጣሪ ይጠይቃችኋል። በነፍስ መስሏችሁ ነው። አይ አልፈልግሽም እናንቺ ብለክ የጎዳሃትን ሴት ፈጣሪ እያንዳንዷን በነፍስ ይጠይቃታል ይጠይቅልሃል። አይመስልህም? ዛሬ አይደለ በምድር ላይ እንደፈለግ ሴት ስትት ሴት ትመጣለች ብለ ታስባለን ጎርታት እየሰባበርካት የምትሄደው ጊዜዋን እየበላህ የምትሄደው ፈጣሪ ይጠይቃል። ምክንያቱ አንተን አምና ስንት ዓመት ሙሉ ያቃጠለችውን እግዚአብሔር መቼም ሰዎች ተባዝተው እንዲኖሩ ተጋብተው እንዲኖሩ ብዙ ተባዙ፣ ምድርንም ሙሏት ባለባት ምድር ላይ አንተ አሰቃይተ ቢያንስ እንኳን ህይወት እንዳትዘራ ወልዳ እንዳታቅፍ የኔ ነው ያለችውን ሰው በህይወታ ተደስታ እንዳትኖር የምታደርጉት ወንዶች ፈጣሪ እያንዳንዱ ይጠይቃቸዋል። ለምታደርጉት፣ ለምሰብሯት፣ ለምታደርጉት ዛሬ እሷ መሸጋገሪያ አድርገህ እንደ ቀልድ የምትሄደው እያንዳንዱ የነፍስ ዋጋ ተጠየቅበታለን። እምነትህን እምነትን እስቲ ከኋላ ሆነ መርምረው። ዛሬ መኖርህ ናት፣ ነገ በሆነ ነገር የሆነ ነገር ቢፈጠርስ? ፈጣሪ እንጂ የሚያኖረን እኛ አይደለን። የምንኖረው አልተጻፈለንም የትኛዋ ቀን ላይ እንደምንሞት። ስለዚህ ባለህ እድሜ ባለህ ነገር ከጎንህ ባለችው ሴት ተደስተህ አስደስተህ ተሰብስበህ ለመኖር በቃ እንጂ የሰው ልጅን እንዲህ እየሰባበክ እያለቀሰች እያንዳንዷ የምታለቅሰው አይቆጠርም ብለህ ነው። ጥፋትሽ ነው ጥፋትሽ ነው ማለት አይደለም አንተም የምታደርጋት ዋጋ ታስከፍልሃለች። ስለዚህ ሴት ልጅ ላይ የምትጫወቱት ነገር ይሄ ይቁም፣ ቁማራችሁ ይቅር። ሴትም ሆነች ደግሞ በሴት ላይ ግፋት ትስሪ ዛሬ ነገ ይጠብቀኛል። በቃ ተለየሽ አይደለም። ራስሽን ቆፍጠን ብለሽ ወደ ራስሽ የሚመለሰውን የሚፈልገውን ወንድ የሚፈልግሽን ወንድ ፈልጊ። ሲደውልሽ ብቻ መስመጪ ሲያባርሽ የምትሄጂ አትሁኝ። የእሱ እምባ አባሽ አትሁኝ እንጂ ደውሎልሽ አንቺ መደበሪያውንሽ እንዴ፣ እሱ ደውሎልኝ እኔ ፈለገኝ እንደዚህ ነው የምንለው። አንድ ሴት ልጅ አትጠይቅም። አንተም ጥፋት ሊኖር ይችላል ብላ እንኳን ለማሳረቅም አትጠይቅም። ወይ እኔን መርጦኛል፣ እኔን ወዶኛል፣ እኔን ስለፈለቀኝ እደወለልኝ ነው የምትይው። አይደለም አይምሰልሽ፣ ሰልሽ አንቺም መጫወቻዎንሽ ከአንቺ ደግሞ የፈለገ ደግሞ አዲስ ሰው ይፈልጋል። ይሄ ነው ኢትዮጵያ ላይ ያለው ወንድ። ይሄ ነው መጠቀሚያ ምናምን ነገር የሚያደርግሽ። ራስሽን ሁኚ፣ አንቺም ሁንሽ፣ ሄሉም ራስሽን ሁኚ። በቃ አለቀ። ራስሽ ቆመሽ ስትሄጂ በራሱ ሰዓት ይቅርታ ብሎ ይመጣል ምን አለች በይ ዛሬ እንዲሆነሽ ደክመሽለት እንዲህ ተሰባብረሽ ደስተኛ ነው ምን ይጎዳል ምንም አይመስለውም ግን በቃ ጥለውሽ የሄዱ ሰዎች ዛሬ ላይ ሄሉ እንደሚሉት ቆመሽ ያሳዩ መለወጥ እንደምትሽ ያሳዩው ከሱ የተሻለ ህይወት እንደሚኖርሽ ያሳዩ። ይህንን ስታረጊ በቃ በራሱ ሰዓት ይመጣል እንዲሆነሽለት። ግን መሰባበሪያ ሊያደርግሽ አይገባም ሄሉዬ። እና በጣም ነዘንኩት። አንቺም ራሱ እየመጣሽ አንተክትክያት በቃ የራሴ ነው ብለሻል፣ እኔን ይፈልገኛል ብለሻል። እኔን ይወደኛል ከኛ ህይወት ውጭ ስለማይፈልግሽ ነው ከኛ ህይወት ውጭ ብለሽ የምትመጪ እኮ ቢፈልግሽ ኖሮ እሷ ጋርም አደርሽም። ከኛ ህይወት ውጭ የምትው እየመጣሽ አንቺንም እንደማይፈልግሽ ታይቀዋለሽ። የሚፈልግሽ ከሆነ አነጋግሮ ራስሽ እንችለሽ። ሄሉ ጋ ምታደርግሽ ሄሉ ቤቷ ተቀምጣለች። ቤቷ ድረስ መተሽ አይፈልግሽም። ከኛ ህይወት ውጭ አትረብሽም የምትያት ነገር አልገባኝም። አይፈልግሽም ይሽ ይሄ ሰው ህይወት ላይ ዝም ብለሽ ጥልቅ ብለሽ የገባሽው ዝም ብለሽ ነው። እሱ ሲጀመር እናንተ መሸጋገሪያው ናችሁ። መሸጋገሪያው ሆነሽ ይህ ነው የምልሽ፣ ካልገባሽ ማለት ነው።